የማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ምክትልና የገጠር ዘርፍ ኃላፊ አቶ ተመስገን ኃይሌ በዚህ ወቅት እንደገለጹት በገጠር ስራ ዕድል ፈጠራ ዘርፍ ወደ ስራ የገቡ ወጣቶችን የኢኮኖሚ ተጠቃሚነት ለማሳደግ በቅርበት የመደገፍና የመከታተል ስራ እየተሰራ ይገኛል ብለዋል። ቢሮው ከረጂ ድርጅቶችና ከሌሎች ባለድርሻ አካላት ጋር በመቀናጀት ኢንተርፕራይዞችን በግብዓት የማብቃት ስራ እየተሰራ ይገኛል ያሉት አቶ ተመስገን በ2018 በጀት ዓመት ከ400 በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር ታቅ ቀዶ እየተሰራ መሆኑንም አስታውቀዋል። የግብርናውን ዘርፍ ለገጠር የስራ እድል ፈጠራ 60 በመቶ በላይ በመሸፈን አስተዋጽኦ ከፍተኛ መሆኑን የተናገሩት ኃላፊው በክልሉ በዘርፉ ተደራጅተው ወደ ስራ የሚገቡ ወጣቶች ቁጥርና ውጤታማነት ከጊዜ ወደ ጊዜ እያደገ መምጣቱንም ገልጸዋል። በዚህ ዓመት እንደ ክልላችን ከ400 ሺህ በላይ ለሆኑ ዜጋዎች የስራ እድል እንፈጥራለን ብለን ቅድ ይዘን እየሰራን ያለ ነው ለፉት አራት ወራት ላይ ከፈጸምናቸው ስራዎች ትልቁን ድርሻ የሚወስደው የግብርናው ሴክተር ነው። በተለይም በገጠር ዘርፍ ላይ ከሚሰማሩ ወጣቶች በብዛት ፖቴንሻሉም ያለው ቢሰማሩም ውጤታማ እየሆነ የመጣውና እንደ ክልላችን ትልቅ ፖቴንሻል ነው ብለን የሚንወስደውም አንዱ የግብርናው ዘርፍ ነው እና በዚህም ወደ 60 ፐርሰንት ድርሻ አካባቢ የሚይዘው የግብርናው ዘርፍ ነው ማለት ነው። በክልሉ በመስኖ ልማት ለተደራጁ ኢንተርፕራይዞች የጄኔሬተር የውሃ መሳቢያ ፓምፕና ተያያዥነት ያላቸው ልዩ ልዩ ቁሳቁሶች ድጋፍ መደረጉን አቶ ተመስገን ተናግረዋል። በግብርናው ላይ የሚሰማሩ ኢንተርፕራይዞቻችን በየአካባቢ ያሉ ወንዞችን በመጠቀም ማምረት አስፈላጊ ነው እና በዚህ ዘርፍ የተለያዩ አማራጮችን በመጠቀም እስካሁንም ባለፉት ዓመታት ላይም ጥሩ ውጤቶች መጥቷል። አሁንም በቀሪ ወራት ላይ በተለይም ያሉ የመስኖ አማራጮችን በሙሉ መጠቀምና በኢኮኖሚ ላይ የሚኖረውን ሚና ማላቅ ያስፈልጋል ብለን በልዩ ትኩረት እየሰራን ነው ማለት ነው ስለዚህ ዛሬ በክልል መንግስት ልዩ ትኩረት ተደርጎ ድጋፎች በተለያየ አማራጭ እየቀረበ ነው። በተለያየ አጋሮችም እንዲቀርብ እያደረግን ነው። አምፕ የመሳቢያ ቱቦ ጭምር ለአንድ መስኖ በቂ የሆነ ሙሉ ፓኬጅ ያለበት ግዢ ነው የተፈጸመው። በስነ ስርዓቱ ላይ ከተገኙ ዞኖችና ልዩ ወረዳዎች መካከል አቶ መሐመድ ውፍሶ ከማረቆ ልዩ ወረዳ ስራ ዕድል ፈጠራና ኢንተርፕራይዝ፣ እንዲሁም ዶክተር ሞርካ ከአድያ ዞን ስራ ዕድል ፈጠራና ኢንተርፕራይዝ ይገኙበታል። የተደረገው ድጋፍ በመስኖ ልማት ዘርፍ የተደራጁ ኢንተርፕራይዞች የተሻለ ውጤታማ እንዲሆኑና ኢኮኖሚያዊ ተጠቃሚነታቸው እንዲያጎለብቱ የሚያስችላቸው መሆኑንም ተናግሯል። ክልሉ ስራ ዕድል ፈጠራ ቢሮ ለኢንተርፕራይዞች ይሄን አስቦ ይሄን ፓምፕ ማዘጋጀቱ እጅግ በጣም የተሻገረ ዘመናዊ ሳቤ ነው። ይሄን ደግሞ እኛ ተቀብለን ለወጣቱ በማድረስ ማድረስ ብቻውን ግብ አይደለም። ወጣቱ ይሄን ፓምፕ ተቀብሎ በትክክል ወደ ስራ እንዲገባ፣ የመስኖን ቴክኖሎጂ ወጣቱ ተጠቅሞ ኢኮኖሚውን እንዲያሻገር፣ ስራ የሚጠብቅ ወጣት ሳይሆን ስራ ፈጥሮ ከራስ አልፎ ለማህበረሰብ ምሳሌ የሚሆኑ ወጣት ለማህበረሰብ ሞዴል የሚሆኑ ወጣት ፈጥረን በእርግጠኝነት ዛሬ የምናየውን የኢትዮጵያን ኢኮኖሚ ከውስን ዓመታት በኋላ ሌሎች አፍሪካ ሀገሮች ብሎም ለዓለምም አገር በማምረት ምሳሌ የሚሆኑ ወጣት መፍጠር እንደምንችል በሙሉ ኮንፊደንስ አስቴትን አሰጣለሁ። ማዕከላዊ ኢትዮጵያ ክልል ኢንተርፕራይዝ ልማት ጽህፈት ቤት እጅግ አድርገን እናመሰግናለን። በርካታ ኢኒሽቲቭ የሚሰጥ ነው። ምክንያቱም አብዛኛው ወጣቶች ስራ እድል ፈጠራን ከዳቦ በላይ በምለው ሀብት መካባት የሚችሉበትና ጠንካራ ዜጋ ጠንካራ ትውልድ የሚፈጥርና ስራ የሚፈጠርበት ትልቅ ምሳሌ ነው እና መሰል ድጋፎች በቀጣይም ተጠናክሮ መቀጠል እንዳለባቸው የገለጹት አስተያየት ሰጪዎቹ ይህም የኢንተርፕራይዞች ውጤታማነት በማሳደግ ወደ ሌሎች ሽግግር እንዲያደርጉ የሚያስችላቸው መሆኑንም ገልጸዋል።